የተወለደችው በግብፅ ሲሆን በአራተኛው መቶ ክፍለ ዘመን የበቀለች ቅድስት ሴት ናት። እድገቷ በክርስቲያን ቤተሰቦች ሆኖ በሥነ ምግባር የታነጸ ማስተዳደግ ነበራት። የጽድቅ ሥራዎቿ ለብቻዋ የጀመረች ሲሆን ገዳማትን መርዳት፣ መነኮሳትን ማገልገል፣ ነዳያንን መመጻወት የዘውትር አብርሃማዊ ሥራዋ ነበር። መልካም ምግባሯ ዲያብሎስን የጎተተባትም ቅድስት ሴት ነበረች። በዝሙት በርኩሰት በኀጢአት ትወድቅ ዘንድ ተፈትና ለብዙ ጊዜ ከጽድቅ ሥራ ርቃም የቆየች ሆናም ነበር። ባለንጀሮቿ መልካም አልሆን ብለው ሥራዋን ሁሉ እያረከሱ ገንዘብሽን አትጨርሽ ብለው እየመከሩ ከምትወደው ሥራ ሁሉ ለዩዋት። ቅዱሱ አባት ከእግዚአብሔር ተላከላት፣ ከፈተና ለማውጣት የፈቀደች ትሑትሽ ባይ ሴት ናትና ከፈተናም ወጣች። አባቶች ከፍቅራቸው የተነሳ ከደግነቷና ከነበራት መልካም ምግባር የተነሳ ዘውትር ጸልዩላት ነበር። በመጨረሻም ያለፈው ስራዋ ተቆጥሮላት ይቅርታን አግኝታ ቅድስት ተብላ እንስሓን ተቀብላ አርፋለች። ይቺ ሴት ቅድስት አትናሲያ ናት። ይህን የቅድስት አትናሲያን ታሪክ ብታዳምጡና ልብ ብታደርጉ የቤተሰብ አስተዳደግ አስፈላጊነት የበጎ ስራ በረከትን የታዛዥነትና አገልጋይነት ውጤቱን የንስሐ አስፈላጊነትን እንዲሁም የእግዚአብሔር ምሕረትና ይቅርታ ምን ያክል እንደሆነ ታውቁበታላችሁ። ታሪኩን ከመጀመራችሁ በፊት ይህ መንፈሳዊ ፊልም ለሌሎች እንዲዳረስ ላይክ፣ ሼር እንዲሁም በቀጣይ ተመሳሳይ ፊልሞች እንዲደርሷችሁ ሰብስክራይብ ያድርጉ። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የዚህች ቅድስት ሴት ሕይወት በብዛት የእግዚአብሔርን ቸርነትና የንስሓን ፍጹምነት የሚያሳይ ነው። ቅድስት አትናስያ ግብጻዊት ስትሆን የነበረችውም መኖፍ በሚባል አውራጃ በአራተኛው መቶ ክፍለ ዘመን ነበር። ይህ ዘመን ዘመነ ከዋክብት ይባል ነበር። ከቁጥር የበዙ ቅዱሳንም በዘመኑ ነበሩ። ቅድስት አትናስያ ከክርስቲያን ወላጆች ተወልዳ እንደሚገባ አድጋ ገና በወጣትነቷ ሁለቱም ወላጆቿ ሞቱባት። ነገር ግን ብዙ ሀብት ተተውላታልና ምን እንደምታደርገው ሐሳብ ሆናት። መንፈስ ቅዱስ ግን መልካሙን ኅሊና አደላትና አብርሃማዊ ሥራን ለመስራት ቆርጣ ተነሳች። መጀመሪያ አገልጋዮቿን አዘጋጀች። እንደየወገኑ ለእንግዶችና ለነዳያን ቤትን ሰራች። በጎውን እድል መርጣለችና ለብዙ አመታት ለነዳያን በማድላት እንግዶችን በመቀበል ተጠመደች። በዚህም ሥራዋም እግዚአብሔርንም ሰውንም ደስ አሰኘች። ይህ መልካም ስራዋ በቤቷ ብቻ የተወሰነ አልነበረም። በየቦታው የሚገኙ ገዳማትን ትረዳ ነበር። ለመነኮሳቱ የሚያስፈልጋቸውን ትልካለች። ከአንዱ ገዳም ወደ ሌላ ቦታ ለተልእኮ የሚጓዙትን መነኮሳት በቤቷ ተቀብላ ታስተናግዳለች። ቤቷ ማረፊያቸው ነበር። በዚህ መልካም ምግባሯ የአካባቢዋ ህዝብ ያከብራታል። በገዳም ያሉ መነኮሳትም ስለ በጎ ስራዋ ይወዷት ነበር። ግብሯ እንዲህ ነው። በሌሊት ከራሷ ጋር በጸሮት መትካት በቀን እንግዶቿን መቀበል፣ እግር ማጠብ፣ ማስተናገድ፣ ማስተኛት፣ ስንቅ አሰንቆ መስደድ ነበር። በዚህ ግብሯ ከምንም በላይ የወቅቱን ጻድቃን አስደስታለች። በዚያው ልክ ደግሞ ዲያብሎስ ተቆጥቶ ይከተላት ጀመር። በብዙ ጎዳና አልሳካልህ ቢለውም በክፉ ጎረቤቶቿ አማካኝነት ግን ተሳካለት። የአካባቢዋ ሰዎች ወደ እርሷ ተሰብስበው በብዙ ማታለል ከቅድስና ሕይወቷ ፍቅቅ እንድትል አደረጉ። እነርሱ መልካም ስራዋን ያስተዋት፣ በመልክ ቆንጆ፣ በቁመና ያመረች፣ በሞገስ የተከበበች ነበረችና ይህንን ተጠቅመው ነው። ውበት ሐሰት ነው፣ ደምግባትም ግባትም ከንቱ፣ እግዚአብሔርን የምትፈራ ሴት እርሷ ግን ትመሰገናለች የሚለውን ቃል በዋዛ ፈዛዛቸው ሸፈኑባት። ውበትና ሀብትሽን አታባክኝ እያሉ ከጎዳና አስወጧት። መጽሐፍ ክፉ ባልንጀራነትን የሚቃወመው ለዚህ አይደል? መልካም ክርስቲያን ማለት ባልንጀሮን የሚመርጥ ነው። የሚያስገርመው ያን ያክል እንግዳ ተቀብላበት ያላለቀ ገንዘብ፣ አሁን ግን በክፉ ባልንጀሮቹ ሳቢያ በረከቱ ተሟጦ ያላት ነገር ሁሉ ተመናመነ። ክፉ የገባበት ሥራ፣ ክፉ የቆረሰው እንጀራና ምግባሩ የተበላሸ ሰው የቀረበው ሰው ሁሉ ክፉን መምሰሉ የማይቀር ነው። ክፎች ምክራቸውን ቀጠሉ። ደገኛይቱንም በግ የካራውን እጀታ አንገቷ ላይ አቅርበው ካራው የሞቷ ሳይሆን የሕይወቷ የሐዘኗ ሳይሆን የደስታዋ እንደሆነ እየነገሩ ወደ መታረጃው ስፍራ አቀረቧት። ይባስ ብለው አካሏን እንድትሸጥ አሳምነው ሴተኛ አዳሪም አደረጓት። በአንዴ ከዚያ የቅድስና ከፍታ ወርዳ አካሏን ለዝሙት የምትሸጥ ሆነች። ያ በክርስቶስ ጸጋ የተሞሸረ ገላ በርኩሳን ምክራ ሐሳብ ጨቀየ።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 ዛሬ ለቅድስት አትናስያ መፈለግ መዳንና ከተፋላጊዎች መመረጥ በአባቶች ዘንድ መር ሆነ። አትናስያ በአባቶች ትታይ ዘንድ የፈቀደ እግዚአብሔር እኛንም የጠፋን በጎች ክርስቶስ በሚታየው ቸርነቱ ይፈልገን። በእርግጥም አሁንም እየፈለገን ነው። ሆኖም እኛ ለመገኘት ፈቃደኞች የሆንን አይመስልም። ሁሌ ሲፈልገን የማንገኝ ተኩላ ሆነናል አሁንም ከተኩላ ባሕርያችን በቸርነቱ ይመልሰን። እርሱ በአጋንንት ላይ ስልጣን ያለው ሰው ነውና፣ ከመካከላቸውም ታዛዡንና ቀኑን ቅዱስ ዮሐንስ አጺርን መረጡ። ከበረከቱ ያሳትፈን ዘንድ ያደረገውን አንድ ነገር በዚሁ ስሙን ዘክረን እንለፍ። አባይ ዮሐንስ አጺር ወላጆቹ ፈሪያ እግዚአብሔር ያደረባቸው በእምነት የጸኑ በመልካም ምግባር የጠነከሩ ነበሩ። አባይ ዮሐንስ ከወላጆቹና ከአንድ ወንድሙ ተለያይቶ ወደ ገዳም የገባው ገና በልጅነቱ ነው። የገዳሙ አበምኔት ወድቆ ያገኘውን ደረቅ እንጨት አንስቶ ይህንን ደረቅ እንጨት ወስደህ ትከለው፣ ሳታቋርጥም ውሃ ጠጣው ብሎ አዘዘው። አባ ዮሐንስ የደረቅ እንጨት አይጸድቅም ብሎ አልተናገረም። እሺ ብሎ በትህትና ታዘዘ እንጂ ደረቁን እንጨት ተክሎ ከ12 ኪሎ ሜትር ርቀት በቀን ሁለት ጊዜ ውሃ እያመላለሰ ያጠጣው ነበር። ሶስት ዓመት ያለ ማቋረጥ ውሃ ሲያጠጣው ቆይቶ የደረቀው እንጨት ለመለመ፣ አድጎ ዛፍ ሆኖ ጣፋጭ ፍሬም አፈራ። አበምኔቱ ከዛፉ ፍሬ ወስዶ ወደ ታላላቆቹ መነኮሳት ዘንድ ይዞት ሄደ። እንካቹ የታዛዥነትን ፍሬ ብሉ ብሎ ሰጣቸው። ይኸው በአባ ዮሐንስ ሐጺር ቅን ታዛዥነት ያደገ ዛፍ ፍሬም ዛሬም በገዳሙ ይገኛል። የቅዱስ ዮሐንስ በረከት ይደረብንና የአትናሲያን ሕይወትም ከታዛዡና ከቅኑ ቅዱስ ዮሐንስ የተሻለ ፍሬ እንዲያፈራ የሚያደርግ አይኖርም ብለው መረጡት። አባቶች ሱባዔ የይዘውላት አባ ዮሐንስ ሐጺር ወደ መኑፍ ከተማ ሄደ። ወደ ቤቷም ደረሰ። ጠባቂዋን አስፈቅዶ ሲገባ ለረከሰው ድርጊት የመጣ ሰው መስሏት ተዘጋጅታ ነበር። አባ ዮሐንስ ሐጺር ግን አጋንንትን ያርቅ ዘንድ እየዘመረ ገባ። በሞት ጥላ ስር እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እያለ ቀረባት። ፈጠን ብሎ ከጓኗ ተቀምጦ ቅዱሱ ምርር ብሎ አለቀሰ። አትናስያ ከዚህ ቀደም ከሚመጡ ሰዎች የተለየ ሆኖባት ደንግጣ ምን ነው ምን ሆን ካለችው፣ የአጋንንት ሠራዊት በራስሽ ላይ ሆነው እየጨፈሩ እኮ ነው አላት። አስከትሎም ጸሎቱን አከታትሎ እየደገመ አጋንንቱን በጸሎቱ ቢያርቅላት በአንዴ ወደ ልቧ ተመልሰች። ወንድሞቼ፣ እህቶቼ ይንሳነብላችሁ፣ በእኔ ልብም አንድ ነገር ተመላለሰ። ያም ሀሳብ እኛ ሳናያቸው በላያችን ላይ ስንት አጋንንት ቢኖሩ ነው ጸባያችን የከፈው ከአማኝነታችን የጠፋው፣ ዝሙት ፈላጊነታችን የሰፋው፣ እግዚአብሔርስ የከፋው፣ እንዴት በላያችን ቢጨፍሩብን ይሆን። አሁንም ለቅድስት አትናስያ የተላከ ቅዱስ አባት ለኛ ለማንመለሰችም የቸርነት እጆቹን ዘርግቶ ከገባንበት ማለት ይንጠቀን። በእርግጥ ለርሷ ቅዱስ ሰው የተላከላት በቀደመ በጎ ስራዋ ነው፣ ለኛ በየትኛው ስራችን? ለርሷ በነበራት ለአባቶች ክብር ነው፣ እኛ በየትኛው አክብሮታችን እርሷ ያላትን በመስጠቷ ነው። እኛ በየትኛው መስጠታችን ሲል ይመልሰን። ዋይ ለራስ ልቅሶ ለራስ ቅድስት አትናስያ ያን ጊዜ ከንቅልፍ እንደሚነቃ ሰው የሰራችውን ሁሉም አመናቃታት ተስፋም ቆረጠች። ቅዱስ ዮሐንስ ግን ግድ የለሽም ንስሐ ግቢ ይምርሻል። በቅዱስ ዳዊትም የሚያጽናና ቃልም የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይነቅ ብሎ ተስፋን ሰጣት። አስከትሎም የኢዮኤልን ቃል አንስቶ አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ ቁጣውም የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይላል እያለ በአባታዊ ጣፋጭ የእግዚአብሔርን ቃል አስታወሳት። እርሷም እሺ አባቴ ብላ ተቀደመውን ዘመን ሥርዓት ያለውን አንዱን ቀሚስ ለብሳ ጫማ ሳትጫማ ሌላ ልብስ ሳትደርብ ምንም ነገር ሳትይዝ በቀደመ መልካም ምግባሯ ናፍቆት፣ በአሁኑ የረከሰ ሕይወት ንዴት፣ በአሁኑ የረከሰ ሕይወት ቁጭት ከዓለማዊ ሕይወት ቤቷ ወጣች። በልቧም ፈጣሪ አባቴ ሆይ በሰማይና በፊትህ በደልኩ ወደፊትም ልጅህ ልባል አይገባኝም፣ ከመዋያተኛዎችም እንደ አንዱ አድርገኝ ይለዋለሁ እያለች እንደጠፋው ልጅ ከሄደችበት ለመመለስ ገሰገሰች። ልትሄድ ስትነሳ የከተማ ቤቷን አልዘጋችም፣ ምክንያቱም ቤቷ በዚህ አይደለም። ዘወር ብላ ወደ ኋላም አልተመለከተችም፣ ምክንያቱም ጌታዋ ወደፊት ነው። ቅዱሱን ተከትላ ጉዞ ወደ በረሃ ሆነ። ያ በእንክብካቤ የኖረ አካል እሾህና እንቅፋት፣ ብርድና ፀሐይ፣ የጋላ አሸዋና ደረቁ አጥም ጎበኘው። ሲመሽ እጅግ ደክሟታልና እረፊ ብሏት ሊጸልይ ከእርሷ ፈቀቅ አለ። መንፈቀ ሌሊት በሆነ ጊዜ መላእክት ከሰማይ የብርሃን አምድ ዘርግተው አንዲት ነፍስ በዝማሬ ሲያሳርጉ በራእይ ተመለከተ። የማን ነፍስ ትሆን ብሎ ከጸሎት መልስ ወደ አትናሲያ ሲመለስ መሬት ላይ ዘንበል ብላ ነፍሷ አርፋ ሕይወቷ አልፎ አገኛት። የበረሃው ድካም አዝሏት የበረሃው እሾህ አድምቷት ነበርና ለሞቱ በቃች። በዚያ በበረሃ የብዙ ጊዜ በደሏና ዝሙቷ ኃጢአትና ርኩሰቷ በውስጧ እየተመላለሰ እንዴት ያንን በረሃ አለፈችው ይሆን? እንዴትስ ያለ የንስሐንም ባና አስነብቷት ይሆን? ቅዱሱ ሰው ከአባቶቹ በተሰጠው ኃላፊነት ንስሐ ሳትገባ እያለ በጣም እያዘነ ጌታ ሆይ ምነው ለንስሐ እንኳን ብታበቃት፣ ብሎ አለቀሰላት። ፈጣሪም ንግግሩን ቢሰማ ከሰማይ ተናገረ። ገና በቤቷ ተጸጽሳ ስትወጣ ነው ይቅር ያልኳትና ደስ ይበላችኋለው ይህንን የአምላክ ቃል ሁሉም ገዳማውያን በሱባኤ ሆነው እነሱም አውቀዋልና ሰምተው እጅግ ደስ አላቸው። ጻድቅ ሰባት ጊዜ ይወድቃልና ሰባት ጊዜም ይነሳል። ቅድስት አትናስያ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርየውላታል፣ ጥቂት ግን የሚሰራይለት ጥቂት ይወዳል። እርሷም ኃጢአትሽ ተሰርየውልሻል አላት፣ እንዳላት ሆነላት። የቅድስት አትናስያ ነፍስ በመጨረሻው ሰዓት 78 ነፍስ በልቶ እንደጸደቀው በለዓም በጌታችን ጎን እንደተሰቀለው ፈያታዊ ዘየማን ለጽድቅ ታደለች፣ መንግሥተ ሰማያትን ያንኳኳች ለመሆን በቃች። በሉቃስ ወንጌል የጠፋው ልጅ ታሪክ ተቀምጧል። የጠፋው ልጅ ከጠፋበት ሲመለስ አባቱ ተመለከተው። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት፣ ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት፣ ለእግሩም ጫማ ስጡት። የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስ ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም አላቸው። ደስም ይላቸው ጀመር። ጌታ እላችኋለሁ ይላል፣ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል፣ ይለናል። ለኛ ንስሐ አባት የምናማርጥበት ጊዜ ሳይሆን ንስሐ የምንገባበትን በእኛ የሰማያዊ ሰራዊት ደስ የሚሰኝበትን ጊዜና ልቦና አይሸልመን። የዛሬው መርሃ ግብራችን የሕይወትን ፈተና ለመቋቋም የሚያስችል መንፈሳዊ ጉልበትና የንስሐን አስፈላጊነት ሰጥቷችኋል ብለን ተስፋ እናደርጋለን። ይህን ቪዲዮ ከወደዳችሁት ላይክና ሼር በማድረግ ለሌሎች ማካፈልን አትርሱ። በተጨማሪም መንፈሳዊ ዜት ያላቸውን ቪዲዮዎች እንዳያመልጧችሁ ሰብስክራይብ ያድርጉ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እስከሚቀጥለው ሳምንት በወንድማዊ ምክር ቆይታችን በጸሎት ይሁን እያልን በቀጣይ እስከምንገናኝ ቸርን ሰንብት። የቅዱስ ዮሐንስ አፂርና ቅድስት አትናስያ በረከት ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።